ይሄን ጥያቄ ሰይፉ ፋንታውን ለምን ብላችሁ ጠይቁት። የምሬን ነው እንዳለ፣ የአዶናይ አድናቂና ወዳጆች ይሄን ጥያቄ ጠይቁት። ትልልቅ ሚዲያ ያላችሁም ትንንሽ ሚዲያ ያላችሁም ትልልቆችም ትንንሾችም ብትሆኑ እግዚአብሔርን ለምን ብላችሁ ጠይቁ። ለምንድን ነው የአዶናይ ምርጫ ሊጭበረበር የፈለገው? ለምንድን ነው አዶናይ እንዲሸነፍ የተፈለገበት ምክንያት ብላችሁ ጠይቁ። ቢቁ የምጠሉትን አይመለከተኝም ስለ እሱ ተናገርሽ ብላችሁ እዚህ አፋችሁ የምትከፍት አይደለም። ማውራ ከልብ የእውነት አዶናይን የምትወዱት ለምን ብላችሁ ጠይቁ። ዛሬ ይሄ ምርጫ ለምን እንዲጭበረበር ተፈለገ? ለምን እሱ እንዲሸነፍ ተፈለገ? ይህንን ጥያቄ ለምን ብላችሁ ጠይቁ። ምክንያቱም ነገ ከነቆዳም ደግሞ በየራሳችሁ ላይ ይመጣል ይሄ ነገር ከዛ፣ ያኔ ለምን ብላችሁ ትጠይቃላችሁ። ደግሜ እነግራቸዋለሁ። እኔ አዶናይ አድናቂም ቪዲዮዎቹንም ያን ያህል ቁጭ ብዬ የማይልጅ አይደለም ሲመጣ ማየው ልጅ ነው እንደዚህ ግብት ግን ይሄ ግን የክብር ጉዳይ ስለሆነ ነው የማንነት ጉዳይ ስለሆነ ነው ለምን ብዬ የመጣሁት መሆን የነበረበት ኦኬ፣ አንደኛና ሁለተኛ እየተከታተለ እየመራ ያለ ሰው እኩል ይቀርብና እኩል ይጠየቃል። እኩል ህዝቡ ፍስፊት ይቀርብና እንዴት ነው ፉክክራችሁ፣ እንዴት ወደዳችሁት ወይ ምናምን ተብሎ ይጠየቃል። እንዴት ነው ማንም ያሸንፍ ይመስላችኋል ፉክክሩ እንደቀጠለው ነው እኩል አስቀምጠ እኩል ሚዛናዊ በሆነ መንገድ ነው ጋዜጠኛ ሊጠይቅ የሚገባው አንዱን አምጥቶ የውሸት ቮት አስደርጎ ተላለቅ ናታ ማንም እየተነሳ አፉን ሲከፍት እኮ ዝም ብለናል። ማንም ተነስቶ ሰደበው። አንተ ሌባ ልጅ ተባለ፣ አንተ ሌባ ዘር ተባለ። እንደዛ ሲባል አንተ ሌባ ዘር ሲባል የኔም ዘር እየተሰደበ እንደሆነ እያወቅን እንኳን ዝም ያል ነው። በቃ ሁሉም የለመደውን አፉን ቂጣ የቀደደው አፋቸውን በቂጣ በቀደደው አፋቸው እየተቀደዱ ነው ብለን ላሻልን። በቃ ጸጣልን። ጭራሽ ዝምታ የእነዚህ ቁጫጮች ወሬ ሰልችቶን ዝም ስንል ጭራሽ ገብረ ጉንዳን መላጣው ጉንዳን መጥቶ ምርጫ ላይ አጭበረብር ታጭበረብራለህ። እሺ፣ እንተያያለን። እሱን እናያለን። እና አሁንም ደግሜ እነግራቸዋለሁ፣ የአዱና አድናቂዎች ጃኒ ጃኒ ጃኒ አንቺ ጃኒ የምትባዩ ራስሽ ማለት ነው። እንግዲህ እሱ የአንችን ልደት እያከበረ እዚህ ጋር ምርጫ የተሰረቀበት ነበር። አንቺ ራስሽ ትልቅ ምርጫ ያለሽ አያገባኝም፣ አዲስ አበባን በትኖሪ፣ ዋይ ብለሽ ጠይቂ። አንቺም ለምንድን ነው የአዱና ይሄ ምርጫ የተጨበረበረ ብለሽ ጠይቂ። እሱ እንዴት እንደሚወድሽ እያየን ነው። እንዴት እየተንከባከበሽ እንደሆነ እያየን ነው። እሱ የአንችን ልደት እያከበረ በጎን ምርጫ እየተጨበረበረበት ነው ያለው እሱ ልጅ ስለዚህ ወደ ቀልቡ እንዲሰበሰብ ለቀቅ አድርጉትና ይሄ ልጅ ቁጭ ብሎ ያስብበት። እንግዲህ አሁን ነው ጓደኝነታችሁ የሚታየው ወዳጅነታችሁ የሚታየው አሁን ነው አብራችሁት ሆይ ሆይ እያላችሁ ያላችሁ ትልልቅ ሚዲያ ያላችሁ ሰዎች አሁን ነው ማንነታችሁ ነው የምታሳዩት። አሁን ነው ጓደኝነታችሁ ለምን ብላችሁ ጠይቁ። እናንተም ያገባኛል። ለምዶ ማገባኝ ሂዝ ማይ ብራደር ሂዝ ማይ ብለድ። እንዴት ቀልዳላችሁ እንዴ? እንደዚህ የሚባል ነገር የለም። ማንም በማንነቱ አታክ ሲደረግ ማየት አንፈልግም። ዝም ስትባሉ ጭራሽ እዚህ ጋር ልትቀመጡ ትፈልጋላችሁ እንዴ? ዝም ማለት የመረጥ ነው እኮ የሚነገርና የሚባል ነገር አጥተን አይደለም እኮ አንዳንድ ጊዜ ዝም ማለት ከብዙ ነገር ያድናል በሚለው ነው አይተን እንዳላየን ዝም እያልን የምናልፈው እንደዚህ ዝም የማይባልበት ነገር ሲመጣ፣ ደግሞ አጠጣሻለሁ አዳሜ። ስለዚህ አሁን ምላቸዋለሁ የአዶናይ ጓደኛ ነን የምትሉ እስኪ እንያችሁ እንያችሁና ለምንድን ነው የአዶናይ ምርጫ ልጅ በረበር የተፈለገው፣ ለምንድን ነው ብላችሁ የቤስን ጠይቁት፣ ሰይፉ ፋንታሁንን ጠይቁት። ግን ጓደኛ ለዚህ ጊዜ ስራ ላይ ሰራ ምንም አናውቅም። አይተናል። የቀነኔ ነብሷን ይማረውና ቀነኔ ሞተች ጊዜ አብሯ ሲያሸረግዱና አብሯ ሲያሸበሽቡ የነበሩት ፊታቸውን ያዞሩባት። ለምን ማን ገደላት እንዴት ሞተች እንኳን ብሎ የጠየቀላት የለም። ሁሉም ጸጥ ጸጥ ነው ያለው። አብሯት ሲበላ ሲጠጣ ሲጨፍር ሲያደርጉ የነበረ ሁላ ጥፍት ነው ያለው። እውነተኛ ጓደኛ የሚታወቀው በእንደዚህ ጊዜ ነው። በቃ አሁን እንደውም የአዶናይ ጓደኞች ነን ተብዬዎቹ ሁላችሁም፣ ሰይፉ ፋንታሁን፣ ለምንድን ነው ይሄ ምርጫ እንዲጭበረበር የፈለግከው? ለምን ዋይ? ለምን እንዲሸነፍ ፈለግክ? ለምን ምርጫ አጭበረበርክ? ለምን እሷን አምጥተህ እሱ አንደኛነት እየመራ ያለውን ልጅ ለምን አላመጣኸውም? ይሄን ሁሉ ጥያቄ ጠይቁት። በቃ ይሄን ነው የምንፈልገው እኛ። የጓደኝነት ጥጋችሁን አሳዩት። ይሄ ልጅ በንጹህ ልብ መጥቶ ከሁላችሁም ጋር አብረን ነው ያለው። ሁላሽም እዚህ የምናየሽ አብረሽ የምታጨበጭብ የምታሸረግጅ ሁላሽም ጥያቄ ጠይቂለት። ዋይ ብላችሁ ጠይቁ። የውሸት ጓደኛ መሆን የለባችሁም። ሲደላው የሆነ ሰው ሲደላው ብቻ አብራችሁ ታጨበጭባላችሁ። የሆነ ሰው ልክ ጓደኛችሁ ከማላችሁ ሲከፋ ወይ ሲታሰር ወይ ሲሞት አታቁትም፣ ትረሱት አላችሁ፣ ወዲያውኑ ትረሱት። ምክንያቱም ብራችሁ እንዳይቀንስ ቪያችሁ እንዳይቀንስ በቃ። እኛም እንደዚህ አይነት ነገር ውስጥ የጓደኛ እውነተኛ ጓደኛ ሲገረፍ አብሮ ይገረፋል ሲተፋበት፣ አብሮ ይተፋል። ሲመታ፣ አብሮ ይመታል። እውነተኛው ጓደኛ እንደዚህ ነው። ሲኖሮ ብቻ አብራችሁ ተጨብጭቡ፣ ሲከፋም አብሮ አብራችሁ ተከፉ። የሆነ ደስ ማይል ነገር ሲደረግበት ለምን ጓደኛችን ላይ ደስ ማይል ነገር ይደረግበታል ብላችሁም አብራችሁ ጠይቁ። ሰይፋ እንተው፣ ማን ነው? ለምንድን ነው የምትፈሩት? ጠይቁት። ይህን ነው ልላችሁ የምችለው። የጓደኝነታችሁን ጥግ አሳዩት። አሁንም በድጋሚ የኢትዮጵያ ህዝብ፣ በቃ እንደ ህዝብ አይደለ አዶናይን የምትወዱት እንደ ህዝብ ሰይፉ ፋንታሁንን ለምንድን ነው የምርጫ እንዲጭበረበር የፈለግኩ ብላችሁ ጠይቁ። ዋይ ለምን? እሱ ዘር በዘር መጥቶ አያውቅም። አዶናይ በዘር ስላልመጣ በብሔሩ ሳይሆን በአዶናይነቱ በማንነቱ እንደ አዶናይ ሆናችሁ አዶናይ ስለዚህ ለምን ብላችሁ እንደ አዶናይ እንደ አንድ ወጣት እንደምትወዱት ናችሁ ጠይቁ። ለምንድን ነው ብላችሁ ምለው የምችለው እንደ ሎዛ ከጠየቃችሁኝ ግን እንደ ዘር ነው የወሰድኩት። ትግራዋይ ስለሆነ እና ስለሆነ ጥላቻ የሴፋንተ ጥላቻ እዚህ ጋር የደረሰ በትግራዋይ ጥላቻ እየሰከረ ያበደ ስለሆነ አዶናይ ትግራዋይ ስለሆነ አታካ ያደረገው ብዬ ነው እንደ ሎዛ እንደ ራሴ የምወስደው። እንደ እናንተ ግን በምትፈልጉት መንገድ ጠይቁ ለምን ብላችሁ እንደ ሎዛ ግን በማንነቱ ነው አታክ የተደረገው ብዬ ነው ወስዱ ከዚህ ውጪ ምንም ነገር ሊኖር አይችልም እንደኔ እኔ የማይበት አይንና ምናልባት እናንተ የምታዩበት አይን የተለያየ ነው እኔ የምረዳበት ና እናንተ የምትረዱበት መንገድ ሊለያይ ይችላል ግን፣ እናንተ እንደ አንድ አዶናይ እንደምትወዱት እንደምታደንቁት ሁናችሁ ለምን ብላችሁ ጠይቁ። እኔ ግን እንደ ትግራዋይቲ ለምን ትግራዋይ እንዲሸነፍ ፈለክ ብዬ ነው ሰይፉ ፋንታሁን ነው የምጠይቀው። ትግራዋይ ሊጠይቅ የሚገባው ወይ አዶናይ ትግራዋይ ስለሆነ ነው ወይ በትግራይ ሕዝብ ጥላቻ ያበድክ ስለሆንክ ነው ወይ አዶናይ እንዲወርቅ የፈለግከው ከዚህ እንትን ላይ እንዲሸነፍ የፈለግከው ብላችሁ ነው ተጋሮች መጠይቅ ያለባችሁ። ከተጋሩ ውጪ የሆናችሁ ግን እንደ አንድ አዶናይ እንደምታደንቁት እንደምትወዱት ሁናችሁ ለምን ብላችሁ ጠይቁለት። ቀይን ብቻ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። እኔ እኮ በጣም ታስቁኝ። ዘንድሮም ዘረኛ ብትሉኝ እኮ ነው። ኦፍኮርስ አያም ዘረኛ እንዴ! ዘር ዘር የሌለው ሰው አለ እንዴ? ከእንጉዳይ አልተወለድኩ፣ እንጉዳይ አይደለሁም። ያለ ዘር ምናምን በቀል እንዲተው እንጂ ዘሬ ስለተነካብኝ እኮ ነው ግብግብ ብዬ ወጣሁት። አይታችሁኝ ታውቃላችሁ፣ ትቼ የነበር እኮ እንደዚህ አይነት ነገር መናገር። ግን ማንነት ክብር ሲሆን ግን ያማል እኮ፣ በእውነት በጣም ያማል፣ እውነት ያማል። እስኪያስቡት አንድ የአማራ ልጅ ቢሆን እንደዚህ የተደረገው ዝምትሉ ነበር? እውነት ሐቅ ተናገሩ ወይ አንድ ጉራጌ ቢሆን አንድ የኦሮሞ ሰው ቢሆን ወይ የሆነ የየራሳችሁ ብሔር ቢሆን ዝምትላላችሁ? አትሉም። ያማችኋል፣ የሆነ የሚሰማችሁ ነገር አለ አይደለ? ለምን ብላችሁ ትጠይቃላችሁ። እኔ አሁን ባለፈው ዋንትያው ለምንድን ነው እዚህ እጩ ውስጥ ያልገረበችው ብዬ በጣም ተናድጄ ነው ወጥቼ የተናገርኩላት። ለምንድ ለምንድን ነው እዚህ ምርጫ ውስጥ እጩ ውስጥ ያልገባችው ብዬ። ምክንያቱም ፍትህ ሲጓደል ደስ አይለኝም። በቃ የተሰማኝ ልክ ካልሆነ የማየው ነገር ልክ ካልሆነ ወጥቼ ነው የምናገረው፣ ዝም አልልም። አንዳንዴ አይቸው ዝም ብዬ የማልፈው ነገር አለ፣ አይቸው ደግሞ ዝም የማልለውም ነገር አለ። እንደዚህ ወጥቼ የምናገርበት ፍትህ መጓደል የለበት እንግዲህ ይሄን ነው ልል የገባሁት ለነ ጃኒ ምናምን ልደትሽን እያከበረልሽ ስለነበረ ምን እየተካሄደ እንደሆነ ያወቅ አይመስለኝም ይሄ ምስኪን ልጅ። ስለዚህ ለምን የሚለውንም ጥያቄ ጠይቂለት በሉልኝ። ጃኔን ዝም ብለሽ አብረሹ ሚንቅር ሚንቅር፣ ዊጥር ዊጥር ማድረግ ብቻ አይደለም። የጓደኝነትሽን ጥግ አሳየን። ከሱ ጋር አብረሹ ነሽ ሴጣን፣ ይቀናብሻል በጣም ነው የሚቀናብኝ። ሰይጣን እራሱ እንዴ። እና ታዲያ በዚህ ሰዓት ለወንድሜ መከታ ካልሆንኩኝ፣ ለወንድሜ ከጎኑ ካልቆምኩለት ማን እንዲቆምለት ፈልጋችሁ ነበር? የፈለገ ነገር ይሁን፣ እንዴ ደም ደም ነው፣ ብለድ ብለድ ነው እንዴ። ኢዝ ማይ ብራዘር ሺ። ወንድሜ እኮ ነው እና ለወንድሜ ካልቆምኩለት በማንነቱ አታክ ሲደረግ ዝም ካልኩኝ ታዲያ ምኑ ላይ ነኝ? ምኑን እህቱ ሆንኩኝ? ተው እንጂ ታዲያ፣ ዝም ብለን ነው እንደ ሚዲያ ይዘን ቁጭ የምንለው? ታዲያ ወንድሞቻችን እህቶቻችን በማንነታቸው እንደዚህ አታክ ሲደረጉ ወተን ካልተናገርንላቸው ማን እንዲናገር ነው? በዛ ማለ በዚህ አዶናይ በደንብ ይችላል። የህዝቡ ልብ ላይ ስርስር አድርጎ የገባን እንግዲህ ያስባችሁታል። እንደውም ኢትዮጵያ ውስጥ የጊኒስ ቡክ ምናምን ቢኖር ኑሮ ጊኒስ ቡክ ላይ መስፈር ያለበት ልጅ ነው እኮ ሀገሬ። በዚህ እድሜ እኮ አሁን አሁን ኢማጂን ከካናዳ ላይ ኖረ ኖረ ኖረ መቼስ ከኢትዮጵያ የማይሻል ሀገር የለም። እውነት ለመናገር ግን በቃ ካሁን በኋላ አልመለስም፣ ወደ ስደት አልመለስም፣ ሀገር ይሻለኛል ብሎ ሀገሩን በዚህ እድሜው ሀገሩን መርጦ የመጣ ይሄ ሁላ ሰው ተቀብሎታል። እንግዲህ ምንም ማድረግ አይቻልም። ምን እንበለው? በቃ በቃ ይታደሉታል እንጂ አይታገሉትም። ግን ይህን መላጣ ሰይፉ ፋንታውን እንደዚህ ያስቀነዋል ብዬ ግን አስቤ አላቅም ነበር። ማርያምን ሰይፉ ፋንታውን አንተ የራስህ የሆነ ጋዜጠኛ ራስ የምትታወቅ ሲሆነ፣ አሁን ቆይ አዶናይ አይመጥቶ ምንን እንደቀማ ነው አሁን በሱ ይቀናሁና፣ እንደዚህ ምርጫ ለማጭበርበር የሄደበት መንገድ በጣም ነው የሚገርመው። ለማንኛውም ከዚህ በላይ ወሬ ያላረዝምባችሁ፣ ያልኳችሁን እንግዲህ ልቦናችሁ ላይ ያሳድራችሁ። ለምን የሚል ጥያቄ የምትወዱት የምታደንቁት ሁላችሁ? ይህን ጥያቄ ጠይቁለት። እኛ ተጋሮች ደግሞ እንደ ተጋሩነታችን ለመብታችን ማንነታችን ወንድማችን የተነካው ለምን ብለን ደግሞ ጥያቄያችን ደግሞ በሰፊው ነው። በየቀኑ እየገባን ነው የምንጠይቀው። በየቀኑ መልስ እስክናገኝ ድረስ አናቆምም።